ፍራሽ ኮማንድ ፖስት የሆነ ቤት ነው የገጠመኝ። ምንድን ነው የምታወራው? የአምላክን ስራ እንዲህ አድርገህ ዝም ብለህ በአንድ ደቂቃ እንዲህ አይነት ድፍረት አለህ? በጣም ይገርማቸዋል። ኢየሱስ ክርስቶስ የመጣበት አላማ ያዳምን እና በእርሱ በኩል የመጣውን ኃጢአት ሊያስተሰርይልን ነው ብሎ ክርስቲያኖች የእምነታቸው መሰረት ይሄ ነው፣ ግን ኢየሱስ ክርስቶስ ያሳየን እያልኩኝ መጽሐፍ ብለን እኛ ስላለ ብዙ ቦታ ብዙ ማስረጃ አለ። ወንድሜ መዝሙር ላይ ብዙ ማስረጃ አለ። ሰማያት በእግዚአብሔር ቃል ጸኑ። መዝሙር ላይ ወይንም የትኛው ቦታ ላይ ችግር የለውም። አሁን እኮ አንተ ይኸውልህ፣ መጠየቅ ነው ያለብህ እንጂ ለምንድን ነው የምታስገድደኝ እንዴ? እንደሱ አይደለም ው አስተምሯቸሁ፣ እንዴት ነው ብለህ ነው መጠየቅ ያለብህ እንጂ ታስገደኛለህ እንዴት። ቁርአን ላይ ስራ የሚሰሩ ነይ ቁርአን የሚሰሩት ሙስሊም አስረዱን ብለው ነው የሚጠይቋቸው እንጂ እንዲያስገድም አይደለም። ስጠራ ቢሉት ሰው ጠራሉንድ የምትጠራው ስማ፣ አዳምጠኝ ኦሪት ላይ እያተነሳችሁ ከሀዲስ ኪዳን ጋር እያምታታችሁ የምታወሩ ንስሐ ግቡ። ይሄ ወሬ ነው፣ እየዋሻችሁ ነው ነው የምልህ። ሌላ ጥሩ ምንም እምነታቸው መጽሐፉ ላይ ማስረጃ እንደሌለ አስራ አንተ ነገር ከልኮ ከመጀመሪያ ጊዜ የሚባል መጽሐፍ ላይ የለም። ሀሳቡ ትምህርት ነው እንጂ ያለው አልከን አለ። ወርዱ አይለችም ስላሴ የምትል ወርዱ አይለች። አወልድ መንፈስ ቅዱስ የሚል ግን አለ። ክርስቶስ ዮሐንስ ወንጌልን በደንብ አንበው እንዴ። አምላክ አንድ ነው ስላሴ ብሎ ማለት ትርጉሙ በመለኮት አንድ ነው አምላክ፣ በአካል ሶስት ነው ነው አለ። ይሄ መጽሐፍ ቅዱስ ላይ አለ ወይ? ደስ የለም አለ እንጂ ማስረጃ ይሄው። ጠቅላላ ዮሐንስ ወንጌል አንብበው፣ አምላክ አንድ ነው በመለኮት በአካል ደግሞ ሶስት ነው የሚል ጥቅስ አለ ወይ መጽሐፍ ቅዱስ ላይ? ጥቅስ ነው አለ ሞልቷል። ኦሪት ዘጸአት እግዚአብሔር ለሙሴ ሲገለጥ፣ እኔ አባቶቼ አምላክ ነኝ የአብርሃም ይስሐቅ ያዕቆብ አምላክ እኔ ነኝ ብሎታል ኢየሱስ ክርስቶስም ተገለጠና ይህንን በደንብ አስተማረው አየው አይደለ ምን አለ ስታጠምቋቸው በአብ በወልድ በመንፈስ ቅዱስ አጥምቋቸው እኔ ወደ አባቴ አድርጋለው አባቴንም እለምነዋለው አጽናኝ ለዘላለም ከእናንተ ጋር የሚኖር አጽናኝ መንፈስ ቅዱስን እልክላቸዋለሁ አሁን ለጠየኩህ ጥያቄ መልስ አላመጣም አምላክ በመለኮት አንድ ነው፣ በአካል ነው ብሎ ያስተምረው የስላሴ አስተምሮ፣ ወንድሜ የስላሴ አስተምሮ እስልምና አስተምሮ ላይ ቁጭ ብለ የምትረዳው ነገር አይደለም። በብሱም በብሱም ምንም አይሆን ነገር ነው። አምላክ አይወርድም አይወለድም ብለ አእምሮ እንደፍነ ቁጭ ብለ ስለ ስላሴ ልታስተምረ አይ፣ አለቀው እኮ ምንም። እሱ እኮ ነው መግባባት ያቃተን እኮ እሱ እኮ ነው። ስላሴ የሚለ የለም አለን። ቀጥሎ ትምህርቱን ያለው አለ አላልኩምማለነውስአላልኩምትምናልባት ግን እዚህ ውስጥ ክርስቲያን ካላችሁ እዚህ ውስጥ ክርስቲያን ካላችሁ ኦሪትንና ሐዲስ ኪዳንን ለይታችሁ ወቁ። አካሉ ጎደሎ የሆነ ቤተ መቅደስ አይገባም ነበረ በዛ ሰዓት ከመስዋዕቱም አይካፈልም። ምክንያቱም ኦሪት ፍጹም ድህነት አይደለችም ይለናል ቅዱስ ጳውሎስ ማቆያ ናት። ክርስቶስ መጣና ራሱ ሊቀ ካህናት ሆኖ መስዋዕቱን አሳለፈ። ራሱ መስዋዕት ተቀባይ፣ ራሱ መስዋዕት ሆኖ ኃጢአታችንን በመስቀል ላይ ጠርቆ ገደለው እንጂ እዚህ ጋር ድህነት የነፍስ ጉዳይ እቃ እቃ አይደለም፣ ወንድሜ ባለፈ እና በተሻረ ነገር እዚህ ጋር ኖ ኖ ያለፈ ነገር ነው የምታወራው። በቃ ያለፈ ነገር ሀዲስ ሲዳን ላይ ቁጭ ብለን እኔ ለኃጢአታችሁ ስርየት የኢየሱስ ክርስቶስን ደም እፈልጋለሁ ያለበት ጥቅሳለህ ይባላል፣ አለ። የሚያሳየው ማስረጃ ደም ሳይፈስ ስርየት የለም። እግዚአብሔር እኔ ለኃጢአታችሁ ስርየት የኢየሱስ ክርስቶስን ደም እፈልጋለሁ ያለበት ቦታ አለ ወይነስ የሉ? በሙሉ ይሄ የመጽሐፍ ቅዱስ ሀሳብ ነው ወንድሜ። የቱ ጋ ያለው አንድ ጥቅስ ይስጥ፣ አልኩህ እኮ አዳም ሲረገም የረገመው እግዚአብሔር ነበረ። የእግዚአብሔርን መርገም ሊያስወግድ የሚችል ፍጡር የለም፣ በነቢይም አይደለም በመልአክም አይደለም ይላል። ኢሳይያስ በገዛ የራሴ ክንድ መድኃኒትን አመጣሁላቸው ይላል። ቅዱስ ጳውሎስን ደግሞ ዕብራውያን ምዕራፍ ዘጠኝ ላይ ደም ሳይፈስ ስርየት የለም ይላል። ገባ አደለም? እኔ ለኃጢአታችሁ ስርየት የኢየሱስ ክርስቶስ እንደም እፈልጋለሁ እፈልጋለሁ ብሎ እየተናገረበት አንድ ቦታ አለ የለም። ወንድሜ የለም የምትለውን ሀሳብ እያመጣ መጠየቅ የለብህም። መጽሐፍ ቅዱስ አንብብ። እንደኔ እየነገርኩ ነው። አሳየዋ፣ ሚስጥር ነው ነው ወይ አሳየው፣ ንገረዋ። እሺ እንደዚያ የለም። ሁለተኛ ምንድን ነው ያለው? አሁን ኢየሱስ ክርስቶስ የመጣበት አላማ ምንድን ነው? እስኪ እንገሩም እስኪ እኔ እናንተን ለማዳን ሰውን ለማዳን በአርአያውና በአምሳሉ የተፈጠረ ሰው በዲያብሎስ ቁጥጥር ስር ስለሆነ ሰውን የሚያድን ሌላ ስለሌለ አምላክ ሰው ሆነ። አምላክ ሰው ሆነ። ከበደ አይደል? ከበደ አይደል? ይችላል። አምላክ ሰው መሆን ይችላል። ሰው መሆን ከቻለ ኢየሱስ ክርስቶስ የመጣው እኛን ለማዳን ነው እያሉ ነው እንግዲህ። ኃጢአት አለብን አይደል? የአዳም ልጆች ነበረብን። አሁን የለብንም። በማን በኩል ነበር የነበረብን? ኃጢአታችን በአባታችን አዳም ነው። በአዳምና በሔዋን በአዳምና በሔዋን ምክንያት የመጣውን ኃጢአት ሊያስተሰሪ እና የመጣው ኢየሱስ ክርስቶስ አይደለም። ያ ማለት ኃጢአት ልክ እንደ ደም እየተቀዳ እየተቀዳ ይመጣል ማለት ሳይሆን፣ አዳም በሰራው በደል ከገነት እንድንባረር ሆንን ነው ቅጣት ደረሰብን። እሺ ኢየሱስ ክርስቶስ ስለዚህ ስለ አዳም ኃጢአትና ስለሰራው ኃጢአት ጉዳይ ምናምን ተናግሯል መጽሐፍ ቅዱስ ላይ? እንኳን የእሱን ኃጢአት ሊያስተሰሪተውትና አዳምንና የሰራውን ኃጢአት አንስተዋል ወይ መጽሐፍ ቅዱስ ላይ? ጭራሽ ኮማንድ ፖስት የሆነ ቤት ነው የገጠመኝ እኮ ምንድን ነው የምታወራ፣ ያለው ሙስሊም ቤት ነው የአምላክን ስራ እንዲህ አድርገህ ዝም ብለህ በአንድ ደቂቃ እንዲህ አይነት ድፍረት አለ። በጣም ይገርማቸዋል። ኢየሱስ ክርስቶስ የመጣበት አላማ የአዳምንና ና በእርሱ በኩል የመጣውን ኃጢአት ሊያስተሰር የለን ነው ብለው ክርስቲያኖች የእምነታቸው መሰረት ይሄ ነው። ግን ኢየሱስ ክርስቶስ ይህ ጉዳይ አለማወቅ አይደንቅም። አዳም ብሎ ስሙን አላነሳም። አዲስ ኪዳን ላይ የአዳምን ኃጢአትንም አንዲትም ትንፍሻ አላነሳትም። ዝም ብሎ ይሄዷል። ይሄ ሳያስተምር ይሄዳል። መጽሐፍ ቅዱስ ወንድሜ ክርስቶስ የትኛውን ቦታ ላይ አዳም ብሎ ስሙን አላነሳም፣ ይቅርና ስለ ኃጢአቱ ሊያነሳ። ማለት ዳግማይ አዳም ነው ቅዱስ ጳውሎስ ነግሮን የለን? እንዲ ወንድሜ ክርስቶስ ዝም ብሎ በመጨረሻው ሰዓት ሙስሊም የሚባል ህብረተሰብ ይመጣል ጥያቄ ያነሳልና ለእሱ ጥያቄ እያለ ዝም ብሎ፣ ዛሬ አንተ የምታነሳውን ጥያቄ እንደሱ አደለም። መጽሐፍት ነገሩን፣ ቅዱስ ጳውሎስ ነገረን። ዳግማይ አዳም ሆኖ መጣ፣ አምላካችን። ጳውሎስ ከራሱ የሚያወራው አብዱልከሪም አለ። አንድ ልጅ እስኪ ገብቷል፣ ከእርሶ መማር ይፈልጋል፣ ይወያዩት። እሱ ደግሞ አብዱልከሪም ምንም አይችሉትም ወይ? ደ የሚረብሽ ድምጽ አለ። ከድምፅ ራቅበል። ክብራቸው ቀሲስ ናቸው፣ ብዙ ነገር ያስተምሩናል። ገና አብዱልከሪም፣ እስኪ ሚትን አንሳ፣ እንዳ አውራቸው፣ ቀሲስ ይሰማውታል ይሰማኛል ወንድሜ፣ ይሰማኛል። እኔ እያልኳ ካላችሁ ዝም ብላችሁ መጽሐፍ ቅዱስን ስላገኛችሁ ኦሆ፣ ይሄ ነው እንዲህ ብላችሁ አትደናገሩ፣ አታደናግሩ። ጥያቄ ካላችሁ በስራ ንን መጽሐፍ ቅዱስ ላይ ኢየሱስ አንድ አምላክ ተብሎ የጠራበት ክፍል አለ። አዎ። አብ አንድ አምላክ እንደሆነ ዘግሰ በጣም ብዙ ቦታ ነው። አንዴ ቆሮንቶስ ምዕራፍ ስምንት ቁጥር ስድስት አንዴ ጢሞቴዎስ ምዕራፍ ሁለት ቁጥር አምስት የመሳሰሉ ስፍራዎች ላይ እና መጽሐፍ ቅዱስ ጸሐፊዎች ኢየሱስን አንድ አምላክ ብለው ጠርተው ያውቃሉ? አዎ የት ጋር አንድ አምላክ ብለው የት ጋር ጠርቶታል? ለምሳሌ አንዱ አምላክ ነው የፈጠረን አምላክ ነው ሁሉ በእርሱ የሆነ አምላክ ነው የናታብሎ አንድ አምላክ ብለው ጠርተውታል ብለውና ለሱ ማስረጃ ይስጥ። በዚህ አጋጣሚ ይው በዚህ አጋጣሚ አምላክ ነው ፈጣሪ ድምጻችን ተቋርጧል። ቀሲስ አይሰማ አሁን ይሰማል። ጥያቄው ገብተውታል አድላ ገባኝ አምላክ ነው እያልኩ ነው ፈጣሪ ነው ሁላችንንም ስነ ፍጥረትን በሙሉ የፈጠረ ነው ሰው ሲመጣም ስነ ፍጥረት እየሰማችሁ ነው ባህርን ሲገስጽ ነፋሳትን ሲገስጽ እሺ በጀ ብለው የሰሙት አሁን ጥያቄውን ትኩረት ያድርጉና እርሱ ላይ ይመልሱልን አምላክ ስለ አምላክነቱ ላይ ጠየቀኝ አይደለም አንድ አምላክ ተብሎ ኢየሱስ ክርስቶስ ተገልጿል ወይ አብ ለምሳሌ አንድ አምላክ ይባላል አንደኛ ማን ነው አንደኛ ቆሮንቶስ ምዕራፍ ስምንት ቁጥር ስድስት ላይ ለእኛስ ሁሉ ነገር ከእርሱ የሆነ አንድ አምላክ አባለን እያለ አንድ አምላክ ጨርሰው። እስኪ እሱን እሱን ጥቅስ ጨርሰው፣ እሱን ንባብ ጨርሰው። እዛው አለ እኮ የክርስቶስ አምላክነት። ዘዋለንዳምዋነው አንድ አምላክ ተብሎ አብ እንደተገለጸ ሁሉ ኢየሱስ ክርስቶስ አንድ አምላክ ተብሎ ተገልጿል ወይ ነው ጥያቄ። አሁን ወደ መርሶ ይሄጁ እዛው አንድ አምላክ የሚለው ላይ አንድ አምላክ የሚለው አረፍተ ነገር ላይ የሶስቱም አካልነት አለ። አንድ አምላክ ስንል ወልድም አለ መንፈስ ቅዱስም አለ እያ የለም ይበሉና ቀሲስ የለም ብለው ከዛ ግን ወደዛ መሄድ ይችላሉ። መጀመሪያ ገር እኛ ግን አለ ወይ ነ አሁን አንድ አምላክ ተብሎ አሁን አንድ አምላክ አባልን ብሎ አንድ አምላክ እኮ አንዱ አምላክ አብ ነው ብሎ ነው መዚህ መጽሐፍ ቅዱስ ጸሐፊያን ያስቀመጡት። አይ አንድ አምላክ ተብሎ ደግሞ አንድ አምላክ ተብሎ አብ እንዳለ ያምናሉ አይደል ቀሲስ? አንድ አምላክ ተብሎ አብ ተጠርቷል። አ በዚህ እንስማማለን አይደል ቀሲስ? አሁን ልክ አሁን ቆይ ቆይ፣ አንድ አምላክ መጽሐፍ ቅዱስ የሚጽፈውን እርስዎ የሚያምኑትን ሳይሆን መጽሐፍ ቅዱስ የሚለው አንድ አምላክ አብ እንዳለ ያስቀምጣል። መጽሐፍ ቅዱስ አንድ አምላክ ብሎ በግልጽ ማለት ነው በጣም ብዙ ቦታዎች ላይ በተመሳሳይ መልኩ አንድ አምላክ ወልድ ተብሎ ወልድ አንድ አምላክ ተብሎ ተጠርቶ ያውቃል ወይ መጽሐፍ ቅዱስ ጸሐፊያን ወልድን አንድ አምላክ ብለው ጠርተውታል ወይ አዎ ካሉን ያሳዩን ከሌለ ደግሞ የለም ይሉንና ወደ ቀጣዩ ደግሞ እናልፋለን ሮሜ ምዕራፍ አምስት ቁጥር ዘጠኝ እስካወጣልኝ መጽሐፍ ቅዱስ ሩቦታ ቦታ ስለሆነብኝ ነው ስራ ቦታ ሆኜ ሮሜ እዛ ክፍል ላይ የለም አንድ አምላክ አንድ አምላክ የሚል የለውም ከሲሲ አንድ የሚለው የጨምረህ ነው። በራስ አንድ አምላክ እኔ አደለም የጨመርኩት፣ ለምሳሌ ጳውሎስ ነው የጨመረው። አንድ አምላክ አባለን ነገር ሁሉ ከእርስ ሲሆነ እኛም ለእርስ ሲሆነን አንድ አምላክ አባለን ብሎ አንድ አምላክ ብሎ የሚያስቀምጠው አበን ብቻ ነው። ኢየሱስ አንድ አምላክ ተብሎ ያውቃል ወይ? ነው አያውቅም ይበሉና ወደ ቀጣይ ሄዶ ችግር የለውም። ቀሲስ መጽሐፍ ቅዱስ ጠርሶት አያውቅም ማለት ይቻላል። እንቆይ መጽሐፍ ቅዱስ ቅዱስን ከሰው ሊዋስ ነው ሲዋስ ችግር የለውም እንጠብቆታለን ቀሲስ